ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ጎጃችን ነው ጀምሯል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎቹን እነግራችኋለን። አብራችሁን ቆ ታላቁ ህዳሴ የግድብ ዙሪያ ኢትዮጵያ ለግብፅ የሰጠችው ጋዜጣዊ መግለጫ ዋና ዋና ነጥቦች፣ ግብፅ በአባይ ወንዝና በታላቁ ህዳሴ የግድብ ዙሪያ የምታደርገው ጸባጫሪ ንግግር ኢትዮጵያ ታወግዛል ብለዋል። በዚህም የዜና ትንታኔያችን ዋና ዋና ነጥቦች ምንድናቸው? የሚለውንም የዜና ትንታኔን አካትናል። ቆይታችሁ የምትሰሙት

የአፋር ክልል መንግስት የቀይ ባህር ባልተቤትነት ለማረጋገጥ ከፌዴራል መንግስት ጋር በመተባበር እንደሚሰራ አስታወቀ። ቀይ ባህር ከአፋር ክልል ስልሳ ኪሎ ሜትር ርቀት የሚገኝና በታሪክም የኢትዮጵያ አካል በመሆን በባህሩ ባልተቤትነት ለማረጋገጥ ከፌዴራል መንግስት ጋር በመተባበር እንደሚሰራ የክልሉ መንግስት ኮሚኒኬሽን ቢሮ መረጃ ያሳያል። በዚህም ጉዳይ ዜና ትንታኔያችን አካተናል። ቆይታቸው የምሰሙት ይሆናል። ወንዞቻችን ያለስስት ወደ ጎረቤታችን የምታፈስበት ሀገር ቀይ ባህርን መጠየቋ ለምነወሩ

ይሆናል ሲሉ ጠቅላይ ሚኒስትር አብይ አህመድ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ ይህንን ያሉት ከዚህ ቀደም ኢትዮጵያ የባህር በር ጥያቄ ዙሪያ ማብራሪያ በሰጡበት ወቅት ነበር። በዚህም ጉዳይ ዜና ትንታኔያችን አካተናል። ቆይታቸው የምትሰሙት ይሆናል።

ኢትዮጵያን ራሷን ችላ ሳተላይት በመስራት ወደ ህዋ በማምጠቅ የዓለም ዘጠነኛው ሀገር ሆናለች። ይህ በህዋ ቴክኖሎጂ ላይ ለሀገሪቱ ጂኦፖለቲካ ተጽዕኖ ትልቅ ምዕራፍ ነው ተብሎላታል። የዚህም የዜና ትንታኔያችን አካተናል ቆይታቸው የሚሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክሸር ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ የዜና ትንታኔያችን ስናልፍ

በታላቁ ህዳሴ ግድብ ዙሪያ ኢትዮጵያ ለግብጽ የሰጠችው ጋዜጣዊ መግለጫ ዋና ዋና ነጥቦች እንደሚከተሉት እናብራራላችኋለን ግብጽ በአባይ ወንዝና በታላቁ ህዳሴ ግድብ ዙሪያ የምታደርጋቸው ጸባጫሪ ንግግሮች ኢትዮጵያ ታወግዛለች ኢትዮጵያ ግብጽ በአባይ ተፋሰስ ሀገራት መሰረተ ልማቶች በመገንባት ከአፍሪካ ጋጋርነት እያሳዩ ማለቷን የትብብር ፍላጎት ማሳያ አለመሆኑን ይልቁንስ በአባይ ተፋሰስ ውስጥ ያሉ የግብጽ ፕሮጀክቶች ተምሳሌያዊትና በቂ ያልሆኑ የአረጁ አስተሳሰቦች እንደሚያንጸባርቁ እንደሆነ ገልጻለች ኢትዮጵያ አባይ ወንዝ

ለልማት ፍላጎት የመጠቀም ህጋ የማይሻር መብት እንዳላት አጥብቃ ትገልጻለች። ይህ መብቷ እንዲትተው በማንም ጫና ሊደረግባት እንደማይገባ ታሳውቃለች። ግብጽ በአባይ ወንዝ ላይ ታሪካዊ መብት የሚለው የቅኝ ግዛት ዘመን አስተሳሰብ የሙጤ ብላ ብትይዝም፣ ኢትዮጵያ ለሁሉም ተፋሰስ ሀገራት ፍትሀዊ ምክንያትን አጠቃቀም ትደግፋለች። ግብጽ በሶስትዮሽ የህዳሴው ግድብ ንግግሮች ሆነ በሰፊ አባይ ተፋሰስ ትብብር

ማዕቀፍ ያደረገችው ድርድሮች ታማኝ የጎደላቸው ነበሩ። ግብጽ ከሌሎች የአባይ ተፋሰስ ሀገራት ያለምንም ምክክር የምታደርገው ውሃም የበላይነት የመጠቀም ልምድ ጨምሮ ህገወጥ ምክነት የተሞላበት የውሃ አስተዳደር ከኢትዮጵያ ትቃወማለች። በአባይ ዙሪያ የመፍትሄ ሊገኝ የሚችለው በጉዳይ የሚመለከታቸው ወገኖች መካከል በቀጥታን በኩል ደረጃ የሚደረግ ተሳትፎ ብቻ መሆኑን ኢትዮጵያ ጥባቃ እንደምትታመን ትገልጻለች። ግብጽ የምትጠቀመው ማስፈራራት፣ ሀሰር ውንጀላና ፈጠራ መሰረት ያደረገው ውንጀላን የማተራመስ ዘዴዎች ከኢትዮጵያ ትቃወማለች። ግብፅ በህዳ

ሴ ግድብ ዙሪያ የምትሰጣቸው የድርቅና ጎርፍ ማስጠንቀቂያዎች የተፈበረኩ ናቸው። ይህም የጋራ ፍላጎትን መሰረት ያደረገ መፍትሄ ለመፈለግ ያለመቻላ ነው ተብሏል። ኢትዮጵያ የግብፅ ትርምስ የመፍጠር አጀንዳ ሙከራዎች በመቃወም የህዳሴ ግድብ ላይ ከሱዳን ጋር ውጤታማ የተቀናጨ ግንኙነት እንዳላት ትገልጻለች። ኢትዮጵያ ጉዳይን በዲፕሎማሲ መንገድ ለመፍታት ያላትን ቁርጠኝነት አረጋግጣለች። እንዲሁም በግድቡ አስተዳደር አካባቢ ዘላቂ ልማት ያላትን አቋም አሳይታለች። አፋር ክልል መንግስት የቀይ ባህር ባለቤትነት ለማረጋገጥ ከፌዴራል መንግስት ጋር

መተባበር እንደሚሰራ አስታወቀ። ቀይ ባህር ከአፋር ክልል ስልሳ ኪሎ ሜትር ርቀት የሚገኝ ሲሆን በታሪክም የኢትዮጵያ አካል በመሆኗ የባህር ባልተቤትነት ለማረጋገጥ ከፌዴራል መንግስት ጋር በመተባበር እንደሚሰራ የክልሉ መንግስት ኮሚኒኬሽን ቢሮ

ገልጸዋል። የቢሮ ኃላፊ መሐመድ አሊ በታሪክ የኛ የነበረ ቀይ ባህር ባልተቤትነት በሰላማዊ መንገድ አስፈላጊው መስዋዕትነት በመክፈል ኢትዮጵያ የባህር በር የሌላት ሀገር እንዳትሆን በትኩረት እሰራለሁ ሲል ተናግረዋል። ኢትዮጵያ ለዘመናት የቀይ ባህር ባልተቤትነት እንደሆነች የተለያዩ መረጃው እንዳለና በቀይ ባህር ከኢትዮጵያ እጅ የወጣው ከ27 ዓመት በፊት መሆኑን አንስተዋል። ኢትዮጵያ መንግስት ለማስመለስ የሚያደርገውን ጥረት ሁሉ የአፋር ህዝብና መንግስት ከጎን መሆን ገልጸዋል። የአፋር ህዝብ ኢትዮጵያ ቀይ ባህር ኮሪደር የምታገኝበት ኮሪደር መሆኑን የገለጹት ኃላፊው ባህር በር ጥያቄው በአጭርና

ረጅም ጊዜ መሳካት አይቀርም ሲል ጠቁሟል። የባህር በር ጥያቄ ሀገራት አጀንዳ ከመሆኑም ባለፈ ዓለም አቀፍ አጀንዳ የተደረገበት ወት በመሆኑ ተፎካካሪ ፓርቶች ለሀገር ጥቅም በመተባበር ኢትዮጵያ መንግስት በወደብ ጉዳይ የሚያደርጉትን ጥረት ከጎን መቆም አለባቸው ሲል ተናግረዋል። ሰላም ታስቀድማለች፣ ድህነት ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶች በፈጠነ ጊዜ ለድርድር ራሳቸውን ዝግጁ ማድረግ አለባቸው ብለዋል። ፕሬዚዳንት አያቅስ ስላሴ በሰማንያኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር

በቀይ ባህርና በህንድ ውቅያኖች ዳርቻ ላይ የሚገኙ ሁሉም ሀገራት እኩል ልማትና ደህንነት ለማረጋገጥ ሁሉን አቀፍ አካሄድ እንደምትከተል በመግለጽ ህጋዊ የፖሊስ ግቧን በዲፕሎማሲና በሰላማዊ ተሳትፎ እንደምታስቀጥል በዓለም መንግስት ማስታወቃቸው ይታወሳል። በተጨማሪም ፕሬዚዳንቱ በስድስተኛ የፌዴር ህዝብ ተወካይ ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን መክፈቻ ስነ ስርአት ላይ ባደረጉ ንግግር ኢትዮጵያ በአባይ ግድብና በቀይ ባህር እንደመገኘቷ አጣፈንቷ መጻኢ ዕድሏ ከሁለቱም ውሃዎች እጅግ የተቆራኘች ነው ሲሉ ገልጸዋል። ሀገራቱ ካ

ያለው ጂኦግራፊ፣ ታሪካዊ ኢኮኖሚ ዳራ አንጻር ለታሪክ

ለጋራ ልማት ለማጠናከር ሰላማዊ እድሎች የሚፈጥር በጋራ ጥቅምና አጋርነት መርህ ላይ የተመሰረተ ባህር ዳርቻ የማረጋገጥ ውይይት መጀመሯን የገለጹ ፕሬዝዳንት ታዬ ይህም አጀንዳ በዓለም አቀፋዊ ደረጃ ከጊዜ ወደ ጊዜ ትኩረት እየሳበ መምጣቱን መግለጻቸው አይዘነጋም። ቶቻችን ያለ ስስት ወደ ጎረቤቶቻችን የምታፈሰው ሀገር ቀይ ባህር መጠየቋ ለምን ነውር ይሆናል ሲሉ ጠቅላይ ሚኒስትር አብይ አህመድ ጠየቁ። ጠቅላይ ሚኒስትር አብይ አህመድ ይህን ያሉ ከዚህ ቀደም ኢትዮጵያ የባህር በር ጥያቄ ዙሪያ ማብራሪያ በሰጡበት ሆት ነበር። ጠቅላይ ሚኒስትሩ በማብራሪያቸው

ኢትዮጵያ ያላትን ሀብት እያካፈለች የእኛን አጠንኮ የእናንተን ብቻ ስጡር ማለት ትክክል አይደለም ሲሉ ገልጸዋል። ኢትዮጵያ ተከዜ ለኤርትራ፣ አባይን ለሱዳን ግብፅ፣ ባሮን ለደቡብ ሱዳን፣ ኦሞን ለኬንያ፣ ገናሌ ደዋን፣ ዋቢ ሸበሌን ለሶማሌ የውሃ ሀብት ያለስስት እንደምትሰጥ ዘርዝረዋል። ከኢትዮጵያ ጎረቤቶቻችን መካከል ከኢትዮጵያ ወንዝ ውሃ የማይፈስላት ጅቡቲም ውሃ ማግኘት አለባት በሚል ቧንቧ ተዘርግቶ ተሰጥቷታል ብለዋል። ጎረቤት ሀገራት ኢትዮጵያ ምንም ውሃ የማይሰጡ ሁሉም ተቀባይ መሆናቸውን ጠቅሰው ታዲያ ወንዞቻችን ያለስስት

ወደ ጎረቤታችን የምታፈሳ ሀገር ቀይ ባህር መጠየቋ ለምን ነውር ይሆናል ሲሉ አግራሞታቸውን ገልጸዋል። የእናንተን ብቻ እንካፈላለን የእኛ እንዳትጠይቁ ማለት ስህተት መሆኑን አመላክተዋል። ለኢትዮጵያ ጥያቄ ከታሪክ ላይ የተመሰረተ መሆኑን አንስተው ለማሳያ በአንድ ወጥ ራስ አሉላ አባ ነጋ ራሱ ቀይ ባህር ኢትዮጵያ ተፈጥሮ ወሰን ሆኖ ኖሮ ይኖራልም ስለማለታቸው ጠቅሰዋል። ኢትዮጵያ መብቷን በኃይል የማስከበር የማስከበር ፍላጎት እንደሌላት በመግለጽ ችግሮቻችን በዲፕሎማሲ መፍታት በጋራ

እንደግ ሲሉ ጥሪ አቅርበዋል። ኢራን ራሷን ችላ ሳተላይት በመስራት ወደ ህዋ በማምጠቅ በዓለም ዘጠነኛ ሆናለች። ይህም በህዋ ቴክኖሎጂና ለሀገሪቱ ጂኦፖለቲካዊ ተጽዕኖ ትልቅ ምዕራፍ ነው። በማስጨመሪያው ሳተላይቷ ወደ ዝቅተኛ ምድር ምህዋር በመላክ ሀገሪ ውስጥ የተሰራ የማስወንጨፊያ ተሽከርካሪ ተጠቅሟል። ኤሮስፔስ ኢንጂነሪንግና በሳተላይት ምስልና በመከላከያ ቴክኖሎጂ እያደረገች ያለችውን የኢራን አቅም ያሳያል ተብሏል።

የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን የጣሊያን ጠቅላይ ሚኒስተር አንቺ ቆንጆን ሲጋራ ማጨስ ማቆም አለብኝ ሲሉ ምክር ሰጥተዋታል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶን የጣሊያን ጠቅላይ ሚኒስተር ሲጋራ ማጨስ እንድታቆም የቻለው እንደሚያደርግ መናገራቸው የጆርጂያ ሚሏን ፖለቲካ ዘግቧል። በግብፅ በጋዛ ያለው ጦርነት ለማስቆም የታቀደው ቀደም የሰላም ጉባኤ ጎን ለጎን በመገናኘት የተገለጸ ሲሆን፣ ኤርዶጋን ሚሎንን ማጨስ እንድታቆም የሚያምንበትን መንገድ እንደሚፈልጉ ቃል ገብተዋል። በጣሊያን ዕለታዊ ኤልፎርድ እና በሌሎች ሚዲ

እንደዘገቡ ከሆነ ኤርዶጋን በሜሎና በጣም ጥሩ ትመስልያለች ግን ማጨስ እንድታቆሚ ላደርግ ይገባል ብለዋል። በተከታታይ ቃለ ምልልሶች ላይ የተመሰረተ መጽሐፍ ላይ ሜሎን 13 ዓመቷ ካቅሞች በኋላ እንደገና ማጨስ እንደጀመረች መናገሯን ተከትሎ ነው የኤርዶጋን አስተያየት የተሰጠው። በቱርክ በ1996 ዋና ከተማ የትንባሆ ቁጥጥር ህግ የመጣና ብዙ ጊዜ የተሻሻለ ህግ ያላት ሲሆን ቁጥጥሩ 42 የታሸጉ የህዝብ ቦታዎች ላይ የስራ ቦታ ማጨስ የሚከለክል ከ18 ዓመት በታይ ለሆኑ ታዳጊ

መሸጥ የሚከለክልና ማስታወቂያና የማስታወቂያ ማሸጊያ ሳቢያ ማድረግ የሚገድብ ደንቦች ያካተተ ህግ ነው። ህጉም ለሲጋራ ማጨስ ተገላጭነት በመቀነስ የትንባሆ መጠቀም በተለያዩ እርምጃዎችና ማስፈጸሚያ እርምጃዎች በመቀነስም የህዝብ ጤና ለመጠበቅ ያለመ ነው። ኤርዶጋን ይህም ባሉበት ወቅት አጠገባቸው የነበሩት የፈረንሳይ ፕሬዚዳንት ኢማኑዌል ማክሮን ኤርዶጋን ተስፋ ለማጨናገፍ የሚመስል መልኩ የማይቻል ነው በማለት እየሳቀ ቀልዷል። በተያያዘም ዜና የጣሊያኑ ጠቅላይ ሚኒስትር ሜሎኒያ በመካከለኛው ምስራቅ

የሰላም እቅድ ፊርማ ስነ ስርዓት ላይ በመገኘት በግብጽ በነበረችበት ቆይታ ከግብጽ ፕሬዝዳንት አብዱልፈታህ አልሲሲ ጋር የሁለትዮሽ ውይይት አድርገዋል። በኤክስ ገጻቸው ባሰፈሩ ጽሁፍ በመካከለኛው ምስራቅ የሰላም እቅድ ከተፈራረሙ ስነ ስርዓት ጎን ለጎን ከግብጽ ፕሬዝዳንት አብዱልፈታህ አልሲሲ ጋር የሁለትዮሽ ውይይት አድርጊያለሁ። የሰላም እቅድ ተግባራዊ ለማድረግ የሚቀጥሉት እርምጃ ተወያይተናል። ላይ ጣሊያን ለጋዛ ስርጥ ማረጋገጥ መልሶ ግንባታ ልማት የበኩላን አስተዋጽኦ ለማበርከትና በመካከለኛው ምስራቅ የሰላም ጸጥታ መረጋጋት ማዕቀፍ የፖለቲካ ሂደት ለማስጀመር በሁለቱ መንግስታት መፍትሄ